የጌታችንና የአምላካችን የመድኃኒታችን የኢየሱስ ክርስቶስ ጸጋና ሰላም ከሁላችሁ ጋር ይሁን። እንደምን አደራችሁ። እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የትንሣኤ በዓል ጠብቆ አደረሰን አደረሳችሁ። እንግዲህ አሁን ይህ ወቅት ይህ ወር እንግዲህ ስለ ኢየሱስ ክርስቶስ ትንሣኤ ስለ ኢየሱስ ክርስቶስ ክብር የምንናገርበት፣ የምንሰብክበት፣ የምናገለግልበት ጊዜ ስለሆነ የእግዚአብሔርን ቃል እንዲሁ በፍቅር እናገለግላለን። ወንጌል የሚሰበከው ያው በፍቅር ስለሆነ እውነትን በፍቅር መግለጥ ከኛ የሚጠበቅ ስለሆነ ስለ ኢየሱስ ክርስቶስ አስደናቂ ስም እንማራለን። ወደ ፊልጵስዩስ ሰዎች ምዕራፍ ሁለት ቁጥር ዘጠኝ ላይ ያለውን ቃል በመንፈስ ቅዱስ ኃይል አገለግላችኋለሁ። መጽሐፉ እንዲህ ነው የሚናገረው፣ በዚህ ምክንያት ደግሞ እግዚአብሔር ያለ ልክ ከፍ ከፍ አደረገው፣ ከስምም ሁሉ የሚበልጠውን ስም ሰጠው ይላል ይህም በሰማይና በምድር ከምድርም በታች ያሉት ሁሉ በኢየሱስ ስም ይንበረከኩ ዘንድ ምላስም ሁሉ ለእግዚአብሔር አብ ክብር ኢየሱስ ክርስቶስ ጌታ እንደሆነ ይመሰክር ዘንድ ነው ይላል። ይህን ቃል የተናገረው ሐዋርያው ጳውሎስ ነው። ወደ ፊልጵስዩስ ሰዎች የተጻፈ የእግዚአብሔር ቃል ነው እና በጣም ደስ የሚል እኔ በጣም የምወደው ቃል ነው። በዚህም ምክንያት ደግሞ እግዚአብሔር ያለ ልክ ከፍ ከፍ አደረገው ይላል። ከስምም ሁሉ የሚበልጠውን ስም ሰጠው። ከምን የሚበልጠውን? ከስምም ሁሉ የሚበልጠውን ስም ሰጠው። እንግዲህ ተመልከቱ የእግዚአብሔርን ቃል የምትሰሙ ክቡራን ወንድሞቻችን፣ እህቶቻችን፣ የእግዚአብሔር ቃል እውነት ነው። እግዚአብሔር ኢየሱስ ክርስቶስን ያለ ልክ ከፍ ከፍ እንዳደረገው ነው ይሄ ክፍል የሚናገረው። ስለ ኃጢአታችን የተሰቀለውን እርግማናችንን በመስቀል ላይ የወሰደውን ደውያችንን የተቀበለውን ህመማችንንም የተሸከመውን ስለ ዓለም ኃጢአት የተሰቀለውን የተቀበረውን እኛን ለማጽደቅ ከሙታን በሦስተኛው ቀን የተነሳውን በአርበኛው ቀን ወደ ሰማይ ያረገውን በግርማው ቀኝ ከፍ ከፍ ያለውን ኢየሱስ ክርስቶስን እንዴት እግዚአብሔር ከፍ ከፍ እንዳደረገው ሐዋርያው ጳውሎስ ይናገራል። አይታችሁ ከሆነ ሐዋርያው ጳውሎስ እኛስ የተሰቀለውን ክርስቶስን እንሰብካለን፣ ያለው የመስቀሉ ቃል ለሚጠፉት፣ ለማያምኑት፣ ለሚቃወሙት፣ ለሚያሳድዱት ሞኝነት ነው። ለእኛ ለምንድን ግን ለእኛ ለምንጸርቅ ግን የእግዚአብሔር ኃይል ነው፣ የእግዚአብሔር ጥበብ ነው፣ የእግዚአብሔር ክብር ነው እያለ ሐዋርያው ጳውሎስ ይናገራል። ለእኛ ለምናምን ግን የእግዚአብሔር ኃይል ነው። ኢየሱስ ክርስቶስ የእግዚአብሔር ኃይል ነው። ኢየሱስ ክርስቶስ የእግዚአብሔር ጥበብ ነው። ኢየሱስ ክርስቶስ የእግዚአብሔር ጽድቅ ነው ለሚያምኑ ሁሉ የሆነ በኢየሱስ ክርስቶስ በማመን የሚገኘው የእግዚአብሔር ጽድቅ ነው የተባለለት በሕግና በነቢያት የተመሰከረለት፣ አሁን ግን ያለ ሕግ የተገለጠውን ኢየሱስ ክርስቶስን ሐዋርያው ጳውሎስ በስብከቶቹ ከፍ ከፍ ሲያደርገው እናያለን፣ እና በዚህ ምክንያት ደግሞ እግዚአብሔር ያለ ልክ ከፍ ከፍ አደረገው ይላል። ሐዋርያው ጴጥሮስም በአብ በግርማው ቀኝ ከፍ ከፍ ካደረገው በኋላ የመንፈስ ቅዱስን ስጦታ ከአብ ተቀብሎ ለእኛ እንዳፈሰሰው ሐዋርያው ጴጥሮስም የሐዋርያ ሥራ ምዕራፍ 2 ቁጥር 33 ላይ ሲናገር እንሰማዋለን። ተመልካቾቻችን፣ የእግዚአብሔር ቃል እውነት ነው። እግዚአብሔር ልጁን ኢየሱስ ክርስቶስን ያለ ልክ ከፍ ከፍ አደረገው። ሁላችንንም የምናምን ሰዎች ይህ በስብከታችን በኑሯችን፣ በሕይወታችን፣ በሃይማኖታችን፣ በቋንቋዎቻችን ኢየሱስ ክርስቶስን ያለ ልክ ከፍ ከፍ እንድናደርገው እንድናከብረው እግዚአብሔር አምላክ ይርዳን። ጌታችን መድኃኒታችን ኢየሱስ ክርስቶስን በምንችለው ቋንቋ ሁሉ በየቤተ እምነቱ ሁሉ በቀራኒው መስቀል ላይ ተሰቅሎ ያዳነንን ቤዛ የሆነንን ስለኛ እርግማን ሆኖ ከሕግ እርግማን የዋጀን ስለኛ ኀጢአት የሆነውን ስለኛ ኀጢአት የተሰቀለውን ስለኛ በደል ተላልፎ የተሰጠውን ኢየሱስ ክርስቶስን በስብከቶቻችን፣ በሕይወታችን፣ በኑሯችን ከፍ ከፍ እንድናደርገው እግዚአብሔር ይርዳል። ምክንያቱም የእግዚአብሔር ቃል ወገኖች ይናገራል ኢየሱስ ክርስቶስን ከፍ ከፍ ማድረግ እንዳለብን መስማት እንዳለብን እርሱን መስማት እንዳለብን እግዚአብሔር ተናግሯል። የምወደው ልጄ ደስ የተሰኘሁበት ልጄ እርሱ ነውና እርሱን ስሙ፣ ይላል የእግዚአብሔር ማንን ስሙ? ኢየሱስ ክርስቶስን ስሙ። ስሙ ነው የሚለው ሙታን የእግዚአብሔር ልጅ ድምፅ የሚሰሙበት ሰዓት ይመጣል። የማንን ልጅ የእግዚአብሔር ልጅ ድምፅ የሚሰሙበት ሰዓት ይመጣል፣ እርሱም አሁን ነው። የሚሰሙትም በሕይወት ይኖራሉ። ኢየሱስ ክርስቶስን የሚሰሙ ሰዎች በሕይወት ይኖራሉ። አያችሁ፣ የዘላለም ሕይወት ደግሞ ራሱ ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። ክብር ለእግዚአብሔር ይሁን። በዚህ ምክንያት ደግሞ እግዚአብሔር ያለ ልክ ከፍ ከፍ አደረገው። አሁን ከፍ ከፍ እያለ ነው። በእያንዳንዱ ቤተ እምነት ኢየሱስ ክርስቶስ አሁን በኃይል ከፍ ከፍ እያለ ነው። ኢየሱስ ክርስቶስ በመንፈስ ቅዱስ ኃይል እየተሰበከ ነው። ብዙዎቹ ከኃጢአት እስራት እየተፈቱ ነው። ከድቅድቅ ጨለማ ወደሚደነቅ ብርሃን እየመጡ ነው። የሚደነቅ ብርሃን ኢየሱስ ክርስቶስ ይባላል። ድቅድቅ ጨለማ ደግሞ ዳቢሎስ ነው። የዚህ ዓለም አምላክ የተባለው ዳቢሎስ ነው። ስለዚህ ይህንን መልእክትን የምትሰሙ ሁላችሁም በእግዚአብሔር ፍቅር እጠይቃችኋለሁ ሼር እና ኮፒ ሊንክ እንድታደርጉልኝ በቀጥታ በላይቭ ላይ እንዳልገባ ሪፖርት ስለተደረገበት የቲክቶክ አካውንቴ ከዚህ በላይ ሌላ አደጋ ሳይደርስበት በቶሎ ብላችሁ በኮፒ ሊንክ እና ሼር አድርጋችሁ እንድታተርፉት በእግዚአብሔር ፍቅር ጠይቃችኋለሁ። በጣም አደጋ ላይ ነው ያለው ይሄ የቲክቶክ አካውንቴ፣ አደጋ ውስጥ የቀይ መስመር እያሳየ ነው ያለው ወገኖች። ስለዚህ ኮፒ ሊንክ እና ሼር እንድታደርጉልኝ በእግዚአብሔር ፍቅር በድጋሚ ጠይቃችኋለሁ። በዩቲዩብ ቻናልም ደግሞ እየገባችሁ ሰብስክራይብ እንድታደርጉልኝ አሁንም በድጋሚ በእግዚአብሔር ፍቅር ጠይቃችኋለሁ ምክንያቱም ይሄ የወንጌል አገልግሎት እንደምታዩት በጣም ብዙ አይነት ተቃውሞ ያለበት። እኔ ይገርመኛል አንዳንድ ምስቅ አለሁኝ ሰው ኢየሱስ ክርስቶስ ተሰቀለ ብሎ ካመነ በኋላ መልሶ መቃወም በጣም ይገርማል። እና ምንም ማለት አይቻልም። እግዚአብሔር እንግዲህ ለእናንተ የመንግስተ ሰማያትን ሚስጥር ማወቅ ተሰጥቷቸዋል ስለሚል የሚሰጥ ነገር ነው ማለት ነው። ከእግዚአብሔር ካልተሰጠ የእግዚአብሔር ሚስጥር ኢየሱስ ሚስጥር ነው። ስለዚህ ወገኖቼ ሼር እና ኮፒ ሊንክ አድርጉልኝ። በላይቭ እንድገባ እንዳገለግል ማለት ነው። በዚህ እንድትተባበሩኝ ጠይቃችኋለሁ። የጌታ ጸጋ